ሄሎ እንደምን አምሽታችኋል። ደህና ናችሁ ወይ? ዛሬ ዲሴምበር 10 2025 731 ፒኤም። ቅድም ቼክ ሳረገው ታህሳስ አንድ ነው መሰለኝ ዛሬ ኢትዮጵያ ውስጥ እና ምሽት ነው። ለማንኛውም እንዴት ናችሁ? ዛሬ የመጣሁት የገላትያ መጽሐፍ ምዕራፍ 5 ቁጥር 21 እርግጥ ኮንቴክስቱ ከ19 ጀምሮ ነው። እና ዘፋኝ እግዚአብሔርን መንግሥት ሊወርስ አይችልም የሚለው ጥቅስ የተገኘው ከየት ነው የሚለውን ለማየት ነው። እንግዲህ እዚህ ጋር የ1980 80 ሀዱ የሚባለው አለኝ እና ምን ይላል? በጌታ ስም አነባዋለሁ። ቁጥር 19 ጀምሮ ነው የማነበው የስጋ ስራም የተገለጠ ነው። እሱም ዝሙት፣ እርኩሰት፣ መዳራት፣ ጣዖትን ማምለክ፣ ሟርት፣ ጥል፣ ክርክር፣ ቅንዓት፣ ቁጣ፣ አድመኝነት፣ መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስካር፣ ዘፋኝነት፣ ይህን የሚመስል ነው ይላል። እና ዘፋኝነት የምትለው ቃል ማለት ነው እንግዲህ እንግዲህ ዘፋኝ የእግዚአብሔር መንግስት አይወርስም የሚለው ደግሞ የሚገኘው ከሚቀጥለው ላይ ነው። አስቀድሜ እንዳልኩ እንደነዚህ ያሉትን የሚያደርጉ የእግዚአብሔር መንግስት አይወርሱም ይላል። በጣም በተለጠጠ ሁኔታ ዘፋኝ የእግዚአብሔር መንግስት አይወርስ የሚባላል እንጂ እውነት እንነጋገር ከተባለ እዚህ ጋ ዝሙት የሚያረግ፣ ርጉሰትን የሚያረግ፣ መዳራትን የሚያረግ፣ ጣዖትን የሚያመልክ፣ ሟርትን የሚያረግ፣ ጥልን የሚያረግ፣ ክርክርን የሚያረግ ቅንአትን የሚያረግ ቁጣን የሚያረግ አድመኝነትን የሚያረግ መለያየትን የሚያረግ መናፍቅነትን የሚያረግ ምቀኝነትን የሚያረግ መግደልን የሚያደርግ ወይም ያደረገ እንደገና ደግሞ ስካር የሚለው የሚሰክር እና ዘፋኝነት የሚለው እነዚህ ሁሉ የሚያረግ ነው የእግዚአብሔር መንግስት የማይወርሰው። ነገር ግን እኛ ማን ነበርን የሚለውን መርሳት አያስፈልግም። እዚህ ጋር ማለት የፈለገው እሱ ምንድን ነው የህይወታቸው አንዱ አካል ተደጋጋሚ በቃ እምቢ ለንስሐም ይሁን ለምንም ይሁን እምቢ ያለ ድርቅ ብሎ እስከ መጨረሻው ሄደና በዚህ አይነት ህይወት ኑሮ የኖረ እንግዲህ በሚሞትበት ጊዜ ማለት ነው የእግዚአብሔር መንግሥት አይወርስም ብሎ ነው የሚናገረው። ግን አንፌርሊ ይሄ ዘፋኝ የእግዚአብሔር መንግሥት አይወርስም የሚባለው ነገር በጣም ይነገራል። ማለት ለፐብሊክ የወጡና የሚታዩ ስለሆነ ነው። እንዲሁም ብዙዎቻችን በእንደነዚህ አይነት ነገሮች ላይ አሁን እንኳን የጌታ ልጆች ሆነን እንኳን እነዚህ ነገሮች ይታዩብናል። እንግዲህ ለምሳሌ ጥል፣ ክርክር፣ ቅናት፣ ቁጣ፣ አድመኛነት ሁሉ አለ። በጌታ ልጆች ደነት መለያየት፣ ምቀኝነት አለ እና እነዚህ እነዚህ ሁሉ አሉና። በጣም ጥንቃቄ ማድረግ ያስፈልጋል። ግን ዋና ነጥብ መናገር ደግሞ የፈለግኩት ነገር አለ። እሱ ምንድን ነው? ከዚህ በፊት የ ይሄኛው ባይብል ይሄኛው ባይብል እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በ2000 ያሳተመችው ብዙ ችግር ያለበት ባይብል ነው የተባለው። የመስቀሉ ቃል የሚለውን ነገር የመስቀሉ ነገር ብለውት ነበረ? እና እሱን በተመለከተ ልክ አይደለም በሚል አንድ ቪዲዮ ሰርቼ ነበረ። እና እሺ፣ የገላትያ መጽሐፍ ምዕራፍ አምስት ቁጥር 21 ምን ይላል የሚለውን ደግሞ እናያለን ማለት ነው። እሺ፣ እንግዲህ የስጋ ስራ የሚለውን ነገር ነው እንግዲህ። 19 የስጋም ስራው ይታወቃል፣ እርሱም ዝሙት፣ ርኩሰት፣ መዳራት፣ ጣዖት ማምለክ፣ ስራይ ማድረግ መጣላት፣ ኩራት፣ የምንዝር ጌጥ፣ ቅናት፣ ቁጣ፣ ጥርጥር፣ ፉክክር፣ ምቀኝነት፣ መጋደል፣ ስካር፣ ይሄን የመሰለ ሁሉ ነው ይላል። ዘፋኝ የሚል ቃል የለውም። እንዴት ነው የነገር ልክ ነው። ከዚህ በፊት ሰምታችሁ ሊሆን ይችላል። ባይ ዘ ዌ ይሄ እዚህ ጋር የተቀመጠው ቃል ዘፋኝ የሚለው ቃል አይደለም። ግሪኩን በምናይበት ጊዜ ማለት ነው። አንዳንድ ሰዎች ግሪኩ ሲባል ለማምታታት ምናምን ይመስላቸዋል ግን አይደለም። ይሄ መጽሐፍ የተጻፈው በግሪክ ስለሆነ ከዛሬ 2000 ዓመት በፊት ወደኋላ ተመልሶ ግሪኩ ምን ይላል ማለት እንዲሁም በጣም አስተዋይነት ነው። ኦኬ የኃይለ ስላሴ ትርጉም ምን ይላል? ቁጥር 21 ሁሉንም ከማነበው መለያየት፣ መናፍቅነት፣ ምቀኝነት፣ መግደል፣ ስጋ ዘፋኝነት ይለዋል። ዘፋኝነት ይለዋል። ስለዚህ ቨርቹዋሊ በብዛት አማርኛ ትርጉሞች ይሄ ዘፋኝነት እዚህ ጋር እንግዲህ ስካር ያለው ማለት ነው። ይሄኛው ባለፈው የወቀስነው መጽሐፍ ቅዱስ ስካር ያለው ነገር እዚህ ጋር ግን ዘፋኝነት ተብሏል። አሁን እዚህ ጋር ሰርች ሳደርገው አላገኘሁትም እንጂ የ1879 የመጀመሪያው እንግዲህ መጽሐፍ ቅዱስም እሱም ቢሆን ዘፋኝ አይልም ስካር ነው የሚለው ኦኬ አሁን ቃሉን ነው የምናየው ማለት ነው ቃሉ ቃሉ ይሄ እዚህ ጋር በ በ ማን ነው ስሙ በ1980 በቃስ እንዲሁም በሌሎች አማርኛ መጽሐፍቶች ከዚህ በስተቀር የተተረጎሙ ዘፋኝነት ተብሎ የተተረጎሙ መጽሐፍ ቃል ምንድን ነው ነው ኦኬ አንድ ነገር ለመጨመር አዲሱ መደበኛ ትርጉም ምን ብሏታል ኦኬ ቁጥር አንድ ምቀኝነት፣ ስካር፣ ዘፋኝነት። ስለዚህ አዲሱ መደበኛ ትርጉሙ ዘፋኝነት ብሎታል። እርግጥ ከፉትኖቱ ታች ምን እንዳለው አላቅም ግን እዚህ ጋር ዘፋኝነት ተብሏል። እሺ ይሄ ቃል ምንድነው? እንግዲህ ስትሮንግ ኮንኮርዳንስ የሚባል አለ። ይሄ ቃል g 970 ይሄ ስትሮንግ ኮንኮርዳንስ ይባላል። መጽሐፍ ቅዱስ ላይ ያሉት ቃላቶች በጠቅላላ በተለይ ኪንግ ጄምስ ቨርዥኑ እዛ ላይ ያሉት ቃላቶች በጠቅላላ የግሪክ ትርጉማቸው ተቀምጦበታል። ስለዚህ ጂ 207 ኮሞስ ይባላል ቃሉ፣ ኮሞስ ይባላል ቃሉ ፍሮም 24 27, 49, ወደ ኋላ ሪፈርስ ያደረገው ምን ማለት ነው? ኤካሮሳል አዚፍ ሌቲንግ ሉዝ ሬቨሊንግ ራዮቲንግ ይለዋል። ምን ማለት ነው? ኤካሮዛል አዚፍ ሌቲንግ ሉዝ ማለት መልቀቅ ማለት ነው። በአራዳ ቋንቋ በቃ ለቀዋል። በደስታ ሊሆን ይችላል፣ በመጠጥ ሊሆን ይችላል፣ በምን ወገብ የለቀቀ ማለት ነው። ኤካሮዛል ሬቨሊንግ እና ራዮቲንግ እንዲሁም ይሄ ራዮቲንግ የሚለው ራሱ መረበሽ አይነት ነገር ነው። እሺ ካሮሳል የሚለው አሁን ትርጉም በአማርኛ ድግስ፣ ፓርቲ፣ የመጠጥ ይለዋል። ድግስ፣ ፓርቲ፣ የመጠጥ ይሄ ልቅ በቃ የሆነ ነገር ድግስ፣ ፓርቲ፣ የመጠጥ ማለት ልቅነት፣ ምንም የሚያግድ ነገር የሌለው ማለት ነው። ሴክሽዋል ነገር ሁሉ ሊኖረው ይችላል። እሺ ሬቨሊንግ የሚባለው ደግሞ ሬቬል የሚለው ቃል ደግሞ ፈነጠዘ ይለዋል። ቨርቡን ማለት ነው ፈነጠ ዜና ለዚጋ እዚህ ጋር ከስር ምን ያደርጋል፣ ያለ ልክ ያለ ስርዓትም በመብላትና በመጠጠት በጨዋታ ደስ አለው ለከት የሌለው ለከት የሌለው ራስን የመልቀቅ ሁኔታ በቃ ምንም ደስ የማይል ማለት ነው። በተለይ ደግሞ ዛ ይጠጣ ታዛቢ ካለው በጣም አስቀያሚ የሆነ ነገር ማለት ነው። ስለዚህ ይሄ እዚህ ጋር ዘፋኝነት ተብሎ የተተረጎሙ ነገር ትክክል አይደለም። ትክክል አይደለም። ከዋናው ቃል በምንሄድበት ጊዜ በጣም የሚገርመው ነገር በእንግሊዘኛ መጽሐፍ ቅዱስ ላይ የትኛውም ቦታ ዘፋኝ የሚል ነገር የለበትም። እንግዲህ እኔ እዚህ ጋር የባይብል ጌትዌይ እንዳለ አሉኝ። እንግዲህ እዚህ ጋር ስንትና ስንት መጽሐፍቶች በጥቂቱ እናያቸዋለን። እነሱ አንዳቸውም ሶንግ ወይም ሲንግንግ የሚል ነገር የለም። ኦኬ ጂ ሁለት ዘጠኝ ሰባ ካሮስ የተባለው ሶስት ቦታ ነው የሚገኘው። አዲሱ ማነው እንትን ላይ አዲሱ ኪዳን ላይ አንደኛው ሮሜ 13፥13። እሺ፣ ሮሜ 13፥13 ሐዋርያ ጳውሎስ ምን አለ? በቀን እንደምንሆን በአግባብ እንመላለስ፣ በዘፈንና በስካር አይሁን፣ በዝሙትና በመዳራት አይሁን። ይቺ ዘፈን። ትክክል አይደለም፣ በዘፈን ተብሎ መተርጎም የለበትም። እሺ ሁለተኛው ደግሞ ገላትያ 6 5 21 ይሄ አሁን ቅድም የተነጋገርንበት ነው። አንደኛ ጴጥሮስ 4 13 አንደኛ ጴጥሮስ 4 13 የህዛብን ፈቃድ ያደረጋችሁበትም በመዳራትና በስጋ ምኞት በስካርም በዘፈንም ያለልክም በመጠጣት በበጠጣት ነውርም ባለበት ዘፈን ብለው ተርጉመውታል which is wrong. ዘፈን አይደለም ቃሉ። ኦኬ ወደ እንግሊዝኛዎቹ እንመጣለን። የመጀመሪያውን በተለይ የቃስ የተተረጎመበት ኪንግ ጄምስ ቨርዥን የሚባለው ነው እሱ ምን አለ? ቁጥር ሀያ አንድ ኢንቪንግስ ምርደርስ ድራንክንነስ ሬቨሊንግስ ይለዋል። ኤንድ ሰች ላይክ ይለዋል። ስለዚህ ሬቨሊንግ የሚለው ሬቨሊንግ ምንድነው ብለናል። ፈነጠዘ ያለ ልክ ያለ ስርዓት በመብላትና በመጠጥ በጨዋታም ደስ አለው ነው የሚለው እንጂ ዘፋኝ የሚባል ነገር ታሪኩ ውስጥ የለም። ዘፈንን ወይም ዘፋኞችን ዲፌንድ ለማድረግ አይደለም፣ ነገር ግን የዚህ ዋናው የቪዲዮ መልእክቱ ማለት ነው ገላትያ ምራፍ አምስት ቁጥር 21ን ከዚህ በፊት ሰምታችሁ ሊሆን ይችላል፣ ግን ያንን መድገብ ፈልጌ ነው ገላትያ ምራፍ አምስት ቁጥር 21ን ጠቅሶ ዘፋኝ የእግዚአብሔር መንግስት ሊወርስ አይችልም ተብሎ ሊደመደም አይችልም በፍጹም ኦኬ አንድ ሌላ ኒስቲ ኦኬ እዚህ ኪንግ ጄምስ ቨርሽን ብያለሁኝ ለምሳሌ አምፕሊቫይድ ምናምን የሚባሉ አሉ ለምሳሌ አምፕሊቫይድ ያው እንደ ኮንቴክስቱን አውዱን ስለሚተረጉሙት ማለት ነው ምን ይላል ኤንቪ ድራንክነስ ራዮተስ ቢሄቪየር ይለዋል። እንዲም አመጽ በቃ ምንም አያግደኝም የሚል ባህሪ ማለት ነው። ኤንድ አዘርቲንግስ ላይክ ዚስ ይለዋል። ኦኬ አንድ ሁለት እንድገም። ለምሳሌ ኢንተርናሽናል ስታንዳርድ ቨርዥኑ የአዲሱ መደበኛ ትርጉም የተተረጎመበት ኢንቪ ቅናት ማለት ነው። መርደር ድራንክነስ ኤንድ ዋይልድ ፓርቲ ፓርቲ እንግላል በቃ ምንም ልጓም የሌለው ስርዓት የሌለው ፓርቲ ጭፈራ ማለት ነው። እንግዲህ መጠጥም አለው ዘፈንም አለው ሌላም ሌላም ነገሮች አሉት። እንግዲህ ስርዓት የሌለው ማለት ነው። ኦኬ ጄኔቫ ለምሳሌ ጄኔቫ ጄኔቫ ጄኔቫ 1900

ካሮሲንግ ካሮሲንግ ምንድነው ብለናል? ድግስ ፓርቲ መጠጥ ማለት ነው። ኦኬ፣ ሌላስ ዋን ሞር ዋን ሞር ዊክሊፍ የተረጎመውስ እስኪ እንግዲህ ደብሊው ጋር እንሄዳለን። ኢንቪስ ማንስ ሌይንግስ ድራንክነስ አን ሜዥራብል ኢቲንግስ አለው እዚህ ጋር ደግሞ በምግብ ሁሉ በማያስፈልግ ሁኔታ ዝመ በሎ ማግበስበስ ማለት ነው። እና በብራኬት ላይ ምንያል ግሎቶኒስ ላይክ ቲንግስ ኦፍ ዲስ፣ ግሎቶኒስ ማለት በቃ ዝም ብሎ የሚበላ ማለት ነው። እና የገላትያ አምስት ሀያ አንድን ዘፋኝ ብሎ መተርጎም አይቻልም። ትክክል አይደለም። እና እንዳልኳችሁ ይሄ መጽሐፍ ባለፈው እንግዲህ ልክ አይደለም ያው ያለው መጽሐፍ ጭራሽ በትክክል ተርጉሙታል እና እሱን ለመናገር ነው የመጣሁት። አጭር ነው መልእክቱ። እንግዲህ ግን ዘፈንን በተመለከተ ምንድን ነው የምናስበው? ዘፈንን በተመለከተ ለምሳሌ እኔ አሁን ምን ታስባለ ብላችሁ ጠይቁኝ። እና ፕሬቲ ማች መቼም አረ ነው። እኔ ለምን እንደሆነ ሰዎች ስሜታቸውን በግልጽና ድፍረት ለመናገር በጣም ይፈራሉ። እንደዚህ አይነት ነገር እኔ ብዙም በይውን መርጥ አለሁ እኔ በተቻለ መጠን የማምንበትን ነገር ለመናገር አልፈራም። ጥንቃቄ የሚያስፈልጋቸው ነገሮች እንዳሉ እንደተጠበቀ ሆኖ ማለት ነው እና ፐርሶናሊ እኔ ዘፈን ኃጢአት ነው ብዬ አላምነው። ነገር ግን ዘፈን ኃጢአት ነው ብዬ የማላምነው ለምንድን ነው የመምረጥ በመጽሐፍ ቅዱሱ ክሊርሊ ዘፈን ኃጢአት ነው ተብሎ የተጻፈ ክሊርሊ በግልጽ የተቀመጠ ነገር ስለሌለ ማለት ነው። ስለዚህ እንደ በጌታ እንደ አለ ሰው በጌታ ደግሞ ማቺውር እንዳደረ ማቺውር ማለት እንደ በሰለ ሰው በጥንቃቄ እና በማስተዋል ነው ሕይወታችንን መምራት ያለብን እና ዘፈንን በተመለከተም የምናዳምጠው ወይም ምናልባት ኦንፐርፐዝ ለመደነስ ወይ ምናምን ለማለት ሳይሆን የተለያዩ እንግዲህ ተፈጥሮ ሊሆን አገርን ሊሆን ይችላል ቱሰርቴን ክስተት በተወሰነ ደረጃ ደግሞ ተቃራኒ ፆታን በተለይ ባለቤትንም ሆነ ኤክሴትራ፣ እነዚህ የመሳሰሉትን ለማመስገን፣ ምንድነው ስሙ እንግሊዝኛ ቃላ ለመጠቀም ነው፣ ለማመስገን እንበለው፣ ግድ የለም ለማድነቅ፣ ለማድነቅ እንደዚህ ለሆን መጠቀሙ እኔ ችግር አለው ብዬ አላምነው። ሀገርን በተመለከተ ተፈጥሮን ውበትን ለምሳሌ ማህል የማህል የመጽሐፍ አለ በጣም የሴቷን ውበት የሚገልጽበት ያንን በዜማ ተደረገና ኃጢአት ይሆናል የሚል ነገር እኔ አልቀበል ከይቅርታ ጋር አልቀበልምና ግን ያ ነገር የሚደረገው ለምንድን ነው? ዋናው ሞቲቭ ነው፣ ዋናው ሞቲቭ ነው። ሞቲቭ ምንድነው? ያ ነገር የሚደረገው እንግዲህ በውስጡ የተወነ የተደበቀ ነገር ለሁሉም ሴቶች በቃ ወይ የሆነችን ከፍትወት ጋር በተያያዘ ሁኔታ እንደዚህ ለማድረግ ነው ወይስ፣ እውነትም የእግዚአብሔርን ውበት የሆነውን እንግዲህ፣ ሴት ልጅ ውበት አላት፣ ወይም አበባን ወይም ደግሞ የተፈጥሮ ጸጋን አገርን ለማድነቅ ነው ወይ ይሄ ነገር የተደረገው ብሎ በማስተዋል ማድረግ ይቻላል ከሚሉት ወገን ነኝ። የእውነት እንነጋገር ከተባለ መዝሙር ተብለው በቃላት ደረጃ ትክክል ያልሆኑ እንኳን በጣም ብዙ አሉ። ድጋሚ መደገም መከለስ እንደ እግዚአብሔር ቃል መታየት ያለባቸው መዝሙሮች አሉ። ከዛ በተረፈ እንደ እግዚአብሔር ቃል የሆኑ ትክክል የሆኑ እንደ መጽሐፍ ቅዱስ የሆኑ ደግሞ ሆነው ደግሞ ሙዚቃው የሚያስደልቅ ይሄ የሚያስጨፍር የሚያዘልል አዋራ የሚያስነሳ ይሄ ሬቬሊንግ የተባለውን ሁኔታ ስሜት የሚያሳይ በሚያሳይ ኮንዲሽን የሚደረጉ ሁሉ አሉ። ሁሌ መቼም ጣት በጠቆም ነው የምንወደው እንጂ ወረባር አስ ብሎ ወደኋላ ማየት መቼም በጣም ደካሞች ነን። እና ይህን በተመለከተ ነው ያም ሆነ ከዚህ በፊትም ሰምታችሁ ሊሆን ይችላል። ከዚህ በፊትም ተብሏል እንግዲህ ገላትያ አምስት ሃያ አንድን ጠቅሶ ዘፈን ኃጢአት ነው ወይም ዘፋኝ የእግዚአብሔር መንግሥት አይወርስም ብሎ መደምደም አይቻልም። ምንም መሰረት የለውም። እኔ ለአማርኛ የተረጎሙት በጠቅላላ ይሄንን ቃል በተለይ አዲሱ መደበኛ ትርጉም ዛሬ ራሱ ተስፋ አድርጌ ነበረ እና ዘፋኝነት ብሎ መተረጎሙ በጣም ገርሞኛል፣ በጣም ገርሞኛል። ኤኒው እና እንደዛ ለማለት ነው። በጣም አመሰግናለሁኝ። እንግዲህ አጭር ጸሎት እናደርጋለን። እግዚአብሔር አባታችን እና አምላካችን ነው። በናዝሬቱ በጌታ በኢየሱስ ክርስቶስ ስም ታላቅና ገናና ስምህን ደግሞ ይዘን ወደፊት እንቀርባለን። መድኃኒታችን ሆይ ምሕረት ስለበዛልን ለዚህ ደቂቃ እንድንደርስ መልካም ፈቃዱ ስለሆነ እናመሰግናለኝ። አባት ሆይ ከዚህ በኋላም ያለውን ጊዜያችንን ሁሉ ለአንተ ለታሙን ወንጆች አሳልፈን እንሰጣለን። ለእኔም በዚህ ምሽት ያለኝን አዳር ጉዞ ሁሉ እንዲሁም ደግሞ ይህን ለሚያዳምጡ ካሁን በኋላ ያላቸው ነገር ሁሉ ለአንተ ለታምኑ ልጆች አሳልፍ እንሰጣለን። በአንተ ጸጋ በአንተ ሰላም በአንተ ምሕረት ነው ያለንና ለዚህም እናመሰግናለን። አንተ ታማኝ ነህ። ጌታችንና አምላካችን ሆይ በዓለም ላይ ብዙ ነገር አለ። ጌታችንና ማለታችን ሆይ ከዚህ ሁሉ ከክፉ በተለይ እንድጠብቀን ለምናሃለን። ጌታ አምላካችን ሆይ ደግሞ በፈተናም ውስጥ ያሉ ወይም ያለንም ካለን ጌታችንና አምላካችን ሆይ ያንን የምናልፍበት ያንን ደግሞ የምንቋቋምበት ጸጋህን ትዕግስትን ሰጠን። ጌታ እግዚአብሔር አምላካችን ሆይ ቅዱስ ቃልህን ደግሞ በትክክለኛው እንድናይ እንድንረዳ ደግሞ ጌታችንና መሬታችን ሆይ እንድትረዳ እንለምናሃለን። አባቶ እንወዳለን፣ እናከብርሃለን። ከሁሉ በላይ ደግሞ ጌታችንና መሬታችን ልጅን ኢየሱስ ክርስቶስን አዳኝ አድርገህ መስዋዕት አድርገህ ደግሞ ስለሰጠን እናመሰግናለን። ይህንም በሚያዩ ደግሞ ልጅን ኢየሱስ ክርስቶስ በማያውቁ አምላካችንና መታችን የሕይወታቸው ጌታ ላላደረጉ አምላካችንና አምላታችንን አዳኛቸው አድርገው ላልወሰዱ ሁሉ ደግሞ ጌታችንና አምላካችን ይህን እንዲያደርጉ ደግሞ አንተ ብርሃን እንድትሰጣቸው እንለምንሃለን። የዘላለም ሕይወትን እንዲያዩ ደግሞ አምላካችንና አምላታችን ወይ ዳግም እንዲወለዱ እንድታደርግ እንለምንሃለን። እንወድሃለን። ጌታ ሆይ ደግሞ ይህን ሁሉ በልጅ በጌታ በኢየሱስ ክርስቶስ ማቀረብን። አሜን።